ሰላም። ህይወቴን ለመቀየር ገጠር የገባው ታታሪ ወጣት ልጅ ነኝ። ባለፈው በሰራሁት ቪዲዮ እንቁላሉ ዶሮዎች የሚጥሉት እንቁላል መንታ መንታ ነው ምናምን ብዬ ማን ነው ዶሮዎች ሁለት ሁለት አስኳል ያለው እንቁላል ነው የጣሉት ሰርቼ ነበርና ብዙ ኮመንት ብዙ ኮመንት፣ ቀጣይ ያለውን ቪዲዮ ማየት ትችላላችሁና ብዙ ኮመንት አላመናችሁም። ስለዚህ አሁን ሰብሬ ላሳያችሁ ነው። ይኸው ሳህን እዚሁ ጋር እንድታምኑኝ እንድታምኑኝ ሰብሬ አሳያችኋለሁ። ለእናንተ ስል ልከስር ነው ማለት ነው። ስለዚህ አንድ ሰውዬ እያለቀ ይሄን ኮመንት ዩት የተሳደበ ሰውዬ ነው እና እኔ ደግሞ ከስር ምን ያሳደበሃል አይነት ነገር ተናግራሉ። ይቅርታ ጠይቃለሁ፣ ካሳየኝ ስላለ ለሱም ጭምር ነው። እሺ ይኸው እያያችሁ፣ ምንም ሳህኑም ባዶ ነው። ይኸው ምንም የለውም። ያው ሁለት አስኳል መቼስ መጀመሪያ ጨምረህበት ነው እንደማትሉኝ ተስፋ አድርጋለሁ። ዝርግ ሳህን የመረጥኩትም ለዛ ብዬ ነው። ያው ሁለት አስኳል፣ አንድ አስኳል፣ ሁለት አስኳል። ያው ሌላም ደግሞ ላሳያችሁ እንድታምኑኝ ስለፈለግኩ ነው ምከስረው። ይኸው ንጹህ ነው፣ ንጹህ እንቁላል ይኸው ይኸው ሌላ ሁለት አስኳል ማለት ነው። ይኸው አራት አስኳሎች ከዚህ በኋላ ይቅርታ ጠይቃለሁ ያልከውም ሰውዬ ይቅርታ አትጠይቃለህ። ሌሎቻችሁም ደግሞ ትረጋጋላችሁ ማለት ነው።